በርበሬ እየተፈጨ በርበሬ ነው። በርበሬ ማለት ነው፣ የኢትዮጵያ በርበሬ ነው። እዚህ ፍልፍል ነው የሚሉት የኢትዮጵያ በርበሬ ነው። እየተፈጨ ነው ማለት ነው። ፈጭቻ ነው የምናስቀምጠው። እሱ ነጫ ምንበታለው እንደ አዋዜ ነው። እንደ አዋዜ ማለት ነው። እንደ አዋዜ ነው። ነገራችን ላይ እነሱ ቀልድ ያለ ነገር ነው የሚወዱት። እዚህ ምናምን አይፈልጉም። የቀላ ነገር ነው የሚወዱት ማለት ነው። እነ ቤት ቤት ይለያያል ሁሉም ነገር አሳይን የተጠበሰ ነው ማለት ነው።

ከፍ አደርገዋለሁ ቀን ሻይ ነው የሚባለው። በነገራችን ላይ ይህንን እዚህ ጋር አመጣዋለሁ፣ እዚህ ጋር አመጣዋለሁ። ሩዝን ደግሞ እዚህ ጋር አደርጋለሁ፣ ተሎ እንዲደርስልኝ ማለት ነው። ምሳ ሰዓት የደረሰ ስለሆነ ቤተሰቦቼ የተለያዩ ባህላቶች አሉ፣ እሱን እጨምርበታለሁ። ሰላም የሚጣፍጠው በነገራችን ላይ እኔ ክብሰ ሲሉኝ ይለያያል፣ በቤት ቤቱ ስም ማለት ነው። እኔ አሁን መቹቦብስ ነው የማውቀው እነሱ ግን ክብሰ ነው የሚሉት፣ ክብሰ ይሉታል ሰዎቹ። እንትን ናቸው ይሄ ምንድን ነው የሚባሉ ሰዎች ኤመል ኤመል ናቸው፣ ኤመል ኤመል ኤመል ናቸው። ግን እንደዚህ ቅስ አረጋት አለው። አሁን ትክትክ ትላለች፣ ክድና አረጋት ነው ማለት ነው። ጊዜም ደግሞ ያው እዚህ ጋር እንዳያችሁት እየበሰለ ነው ፍቅፍቅ እያለ ነው። እንደምታዩ ብዙ ብራር ምናምን ማየት ያው ሌሞን ሰዎች አይወድም ግን እኔ ሳያየው ሌሞን እጨምራለሁ። ሌሞን የሌለው ምግብ ደመዋሳ ስለሆነ ግድ ነው ሌሞን ያስፈልገዋል። አሁን ጊዜም ይበቃዋል አወጣዋለሁ። አጥፍጥፈዋለሁ ማለት ነው፣ እንዳያዝኩት ማለት ነው ትንሽ መብሰል አለበት። ሰመን ስለሆነ እኔ ግን ብቲንጃን ነው የማደርገው። እዚህ ግን ድንች ነው የሚወዱት። እኔ ሰመን ሲሰራ ለመኖኑ ብቲንጃን ነው የማደርገው። እነሱ ግን እንትን ነው የሚፈልጉት። በጣጣ በጣም ይወዳሉ። እኔ ግን ብቲንጃን ነው ሲሰራ ማየት። ያው ቤት ቤቱ ይለያያል ማለት ነው። ስለሚለያይ ምንም መሄድ አለብኝ ማለት ነው ነው

ድንቻ መብሰል አለባት። ድንቻ መብሰል አለባት። ድንቻን መብሰል አለባት። ውሃ እንጨምራለን እንግዲህ ድንቻ ፈልሰዋለሁ። አብሮ ይበስላል ማለት ነው። ውሃ ጨምሬ ድንቻ በስለዋለሁ እንደምታዩት ማለት ነው። ሁል በትንሽ ውሃ አረግ እና አቁላለዋለሁ ነው። ቤተሰቦቼ ውሃ ዚያፍልቼ ያለው ትንሽ ውሃ እጨምራለሁ በቃ አሁን ትንሽ ራሱ ስልልና ይገፈል ሲል ሩዜ ነጨምርበታለሁ ማለት ነው። አሳውን ጨምሮ ማለት ነው። እሺ ቤተሰቦች የበሰለችናት እንዳያቻት ተከተከተ ነው። በጣጣ በሰለ አገሰለ ድንሽ ድንሽ ያስቸግራል። እኔ ስመክ ስሰራ ብትንጃ አልነበረ የሚሰራው። እነሱ ግን ድንሽ ስለሚወዱ ምንም ማድረግ አልችልም። በነሱ ትዕዛዝ አልወጣም ሊቆ እንደበሰለች እንያት ማለት አሃ፣ ይሄን ትንሽ ይቀረዋል፣ ትንሽ ይቀረዋል እናቴ። አዎ ይቻልልሽ። ሰመጉ ሁሉም ሩዙ እየጃዘ ስለሆነ ጨምረ፣ ብቻ ውሃ መጠጥ ሲያደርግ መውጣት ብቻ ነው። ስለዚህ ድንቹ ትንሽ ይብሳል አይመስላችሁም? አዎ ትንሽ ይብሳል። ወጪ አብሳባ አስተያየታችሁ ደግሞ አስቀምጡልኝ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ያበረታታችሁ ነው። አንዳንዴ ሳይመቸኝ ምግብ መስራት ሳይመቸኝ ወይ ሰው ካሉ ከንተመቸኝ ደግሞ ያው ቪዲዮን የሰው ቪዲዮ ነው ምናምን የለቀቅኩት ነው። ሌላ ቪዲዮን እንግዲህ የሰርኩት ነው። በደንብ የእኛ እንዲሰርተን ሰርተን ለፍተን እኮ አይታይልንም። የሚታይ እኮ የሰው ቪዲዮ ምናምን ስትጭኑ ግን በደንብ ይታያል። እሱን እላቸዋለሁ። ግን የራሳችሁ እንዲለታችሁ ለፍታችሁ ሰርታችሁ ግን ምንም አይታይም። እኔ ግርም ነው የሚለኝ ያለፈ እንግዲህ ሲገባ እኮ ነው የሰው ምን ሰራው ማለት ነው። ግራ ስለሚገባን ማለት ነው። ወላሂ እየበሰለ ነው አሁን። አንዳንዳንድ አንድ አንድ ማለት ነው። ከዚህ አይነት መርከብ ተመልሶ የጻፋቸው ማለት ነው። ምክንያቱም እንትን እንደ አይል ብዬ ታርጄ ነው እንዳይሰባበር አይወዱም ሰዎቹ ማለት ነው። ማንኛውም ሰው አይወዱም አሁን ሬዜም እጨምረ ያለ ላይ ማለት ነው። እንደምታዩት ሬዜም እጨምረ ያው በአንድ እጄ ይዤ በአንድ እጄ እየሰራሁ ነገር ሆኗል። ሲያደርገኝ እንዲያደርገው እና ውሃው መጠጥ ሲያደርግልኝ በቃ ውጥት ነው የማደርገው ማለት ነው። በቃ ይሄን የመስሪያ ቤተሰቦች አሁን ሲወጣ ያው አሁን ቀዝቃዛ ነው አሁን አይበሉም። በኋላ ሲወጣ ያይተሙት ያለን ማለት ነው። እንደዚህ ነው በቃ የሚሰራው ክብስ የሚባለው አሁን ውሃው መጠጥ ሲያደርግ አወጣዋለሁ ማለት ነው። እንደዚህ አይነት መልኩ ትንሽዬ እንትን አደርግበታለሁ የምታላቸው ማለት ነው። ይህቺ ቤተሰባችሁ እዚህ ጋ ትንሽ ስለሆነ አዘጋጀች አሉ እንዴ፣ የማደርግበት ንሸዋት ም ናምተ ነው የሚባለው እኔ ግን መቼ ነው የምለው፣ እነሱ ግን ክብሰና የሚለው እላቸዋለሁ። በሌላ ቪዲዮ ነው እስከ ስንገናኝ ላይክ፣ ሼር ያደርጋቸው አበረታቱን። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን፣ መልካም ጊዜ እላቸው። እወዳቸዋለሁ። ባይ ባይ